በአዲስ አበባ ከተማ ቀጣይነት ያለው ህጋዊ የንግድ ስርዓትን ለመዘርጋት በከተማ አስተዳደሩ የሚደረገው ተግባር ውጤታማ እንዲሆን የአዲስ አበባ ፖሊስ ጠቅላይ መምሪያ ከጥምር የንግድና ገቢዎች ህግ ማስከበር ግብረ ኃይል ጋር እያደረገ ያለው ተግባር ለተመዘገበው የተሻለ ለውጥ ያሳየው ሚና ከፍተኛ መሆኑ ተገለጸ። ዘገባው የዋና ሳጅን ጤናው ፈጠነ ነው። በአዲስ አበባ ከተማ አስተዳደር በህግ ማስከበርና ቁጥጥር ንዑስ ኮሚቴ በ11 ወራት ውስጥ የተከናወኑ የግብረ ኃይል ዋና ዋና ተግባራት ሪፖርትና የቀጣይ ትኩረት አቅጣጫዎች ላይ በሚመለከታቸው ባለድርሻ አካላት ውይይት ተደርገዋል። በውይይቱ ላይ የአዲስ አበባ ከተማ አስተዳደር የሰላምና ጸጥታ ቢሮ ኃላፊ ወይዘሮ ሊዲያ ግርማ፣ የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር ጌቱ አርጋውና የአዲስ አበባ ከተማ ንግድ ቢሮ ኃላፊ ወይዘሮ ሀቢባ ሲራጅና የተለያዩ ጉዳዩ የሚመለከታቸው ባለድርሻ አካላት ተሳትፈዋል። ህጋዊ የንግድ ስርዓቱን ባልተከተለ አኳህን ያልተገባ ተግባር ላይ በመሳተፍ ህዝቡን ለማማረር የሚሰሩ አካላትን ከዚህም ቀደም በቁጥጥር ስር በመዋልና ምርመራ በማጣራት ለሚመለከተው የፍትህ አካል በማቅረብ በህግ አግባብ እንዲቀጡ የተደረገ መሆኑን የተናገሩት የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር ጌቱ አርጋው በመሰል አካላት ላይ ቀጣይነት ባለው ሁኔታ ህግ የማስከበር ስራን ትኩረት በመስጠት እንደሚሰራም ገልጸዋል። ችግር ሳይኖር ዋጋ የሚጨምር ሰው ስርዓት መያዝ አለበት በደንብ። ፖሊስም በዚህ ደረጃ ኃላፊነት ወስዶ መስራት ያለበትን ይሠራ። የቢሮክራሲ ኢሹ አይደለም። የሰርቫይቫል ጉዳይ ስለሆነ ምክንያታዊ ያልሆነ የዋጋ መጨመር አይፈቀድም ነው። እንደዛ የሚያደርገውን ሰው በቁጥጥር ስራ ውሎ ምርመራ ማጣት የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ ኃላፊ ወይዘሮ ሊዲያ ግርማ በውይይቱ ላይ እንደገለጹት ህጋዊ የንግድ ስርዓትን ለመፍጠር በህግ ማስከበር ረገድ አመርቂ ለውጦች በ11 ወራት ውስጥ በተሻለ ሁኔታ ማምጣት መቻሉን ገልጸው የተፈለገው ውጤት እስኪመጣ ድረስ በቀጣይነት የቁጥጥር ስራዎችን በማጠናከር ህዝቡን ለምሬት የሚዳርጉ በተለይ መሰረታዊ የፍጆታ እቃዎች ላይ ቁጥጥርና ክትትል በማድረግ የበለጠ ስራውን ማጠናከር ዋነኛ የትኩረት አቅጣጫ እንደሆነ ገልጸዋል። ንግድ ፍቃዳቸው ዝናቸውን ወይም መጋዘኖቻቸው ደግሞ ሸገር ከተማም ጭምር ከአዲስ አበባ እያሸሹ እዛ እያስቀመጡ የነበረበትን ሂደት ይሄ ግብረ ኃይል ተቀናጅቶ ተናቦ በመምራቱ ማክሸፍ ችለናል። የዚህ ግብረ ኃይል ግን ዋነኛ ተልእኮ በተለይ የቀረቡ ፍራፍሬ ምርቶች፣ ሸቀጦችን በአግባቡ በተቀመጠላቸው በተተመነላቸው ዋጋ መሰረት ዴሊቨር መደረጋቸውን ማየት መቆጣጠር ያስፈልጋል። በአዲስ አበባ ከተማ በፍጆታ እቃዎች ዙሪያ እየተስተዋለ ያለ የዋጋ ንረት ጉዳይ የአቅርቦት እጥረት ምክንያት ሳይሆን የሕገ ወጥ ነጋዴዎች አሻጥርና ሴራ እንደሆነና በመሰል ነጋዴዎች ላይ ደግሞ ቁጥጥርና ክትትል በማድረግ በቀጣይነት እንደ ከተማ ንግድ ቢሮ እርምጃ እንደሚወሰድ የአዲስ አበባ ከተማ ንግድ ቢሮ ኃላፊ ወይዘሮ ሀቢባ ሲራጅ ገልጸዋል። የግብርና ምርት ላይም የኢንዱስትሪ ምርት ላይም እጥረት የለም በከተማችን ላይ ይህን ላረጋግጥላቸው ይወዳለሁ። ያለምንም ምክንያት ዋጋ ጭማሪ እያረጉ ያሉ ነጋዴዎች ላይ ደግሞ ነጻ ገበያ ነው ብለን አንለቅም። መንግስት አሰራሩን ጠብቆ ማድረግ የሚችለውን እንደ ንግድ ቢሮ እኛም እንሄዳለን። ግብረ ኃይል አደራጅተናል። አሁን ሁሉም ክፍለ ከተማ ላይ ጸጥታ አካላት ጋር የሚሰጠውን ዳይሬክሽን ጨምረንበት ሁሉም ክፍለ ከተማ ላይ አስተማሪ የሆነ የሆነ እርምጃ ከሚቀጥለው ሳምንት ጀምረን ለመውሰድ ነው ዝግጅት እያረግን ያለ ነው። ያለምንም ምክንያት ዋጋ የሚጨምሩትን ያለምንም ግብአቱ ሳይጨምር ዋጋ እየጨመረ ያለውን መቆጣጠር እንችላለን። የኛ ቅንጅት ግን በጣም ወሳኝ ነው የምለውን ለማንሳት ነው። በአዲስ አበባ ከተማ ህገ ወጥ የንግድ ስርዓትን በመታገል ህጋዊ የንግድ ስርዓትን ለመዘርጋት በከተማ አስተዳደሩ የሚሰራውን ስራ ወደ ተሻለ ደረጃ እንዲቀየር እንደ ባለድርሻ አካል የአዲስ አበባ ፖሊስ አመርቂ ስራዎችን እያከናወነ እንደሚገኝ ከአዲስ ፖሊስ ጋር ቆይታ ያደረጉ አካላት አንስተዋል። ፖሊስ ደግሞ ለዚህ ህግን የማያከብሩ አካላትን ለመንግስት አካል ሌሎች ለአስተዳደራዊ አካል ደግሞ አጋዥ መሆን ድጋፍ ማድረግ፣ ከተማ ውስጥ ያለው የንግድ ስርዓት ከቁጥጥር ውጭ እንዳይሆን ህጋዊ ስርዓቱን ተከትሎ እንዲሄድ የማድረግ ስራ በስፋት ሲሰራ ቆይቷል። ፖሊስ ከሚመለከታቸው አካላቶች ጋር ሆኖ በግንባር ቀደም ሆኖ ነው እየተሳተፈ ያለው። በጣም ትልቅ ሚናም ነው፣ ውጤትም እያስገኘ ነው ያለው።